ስሜ አለም ንቦሪ ይባላለሁ። የመጣሁት ከቃሊቲ እና የተደረገልኝ ነገር ምንድን ነው? ወገቤ በጣም መታመም ነበረ። መታመም ሲባል ዝም ብሎ መታመም አይደለም። ዲስኬ እንዳለ ወርዶ ነበረ እና የመጨረሻ ደረጃ ደርሼ ኦፕራሲዮን ለመሆን በቃ ኦፕራሲዮን ሁኝ ብሎ ሰጥቶኝ ነበረ። በቃ ወረቀት ምናምን ተሰጥቶኝ እየፈራሁ ምናምን እያመታታሁ ምናምን ነበረ ነው ቸርችም መሄድ ነበረ። ብዙ ቦታም ጸልያለሁ ምንም ሊሻለኝ አልቻለም። መቀመጥ አልችልም፣ ስተኛ መገልበጥ ምናምን አልችልም፣ እግሬን አልዘረጋም። እና የጀርባ አጥንት እዚህ ጋር ሁላ እንደመጣ ነገር ነበረ። ሐኪሙ የነገረኝ አከርካሪሽ ተሰብሮ እዚህ ገባ ብሎኝ ነበረ። እና እንግዲህ ሰው ወገቡ ኦፕራሲዮን ሆኖ ብዙ ሰው ምንድነው የምትኙ በቃ ጭራሽ ቤት ትቀራለች ያለሽ መነሳታች ምናምን ስላሉኝ ፍርሃት ላይ ነበርኩ እና አንድ ቀን እዚህ መምጣት ከጀመርኩኝ ሁለት ዓመቴ ነው እመላለሳለሁ ሁሌ የአርብ ፕሮግራም አያልፈኝም ያው ቃል እጠብቃለሁ እላለሁ ከዛ አንድ ቀን ጓደኛዬ ልጇ ታሞባት እ ይህ ነቢይ ሄኖክ ጋ እንሂድ እግዚአብሔር በአንድም በሌላ ይሰራል ልጅሽ ሊፈወስ ይችላል ብዬ ይዤ በጠዋት እዛ ጋር መጣሁ እዛ እኔ በጣም ታምም ያለው እያነከስኩ ነው፣ መቀመጥ አልችልም። በቃ በጣም ችግር ላይ ነኝ። እና እዛ ጋ ልጁን ይዘን ቀረብ ስንል አይ መውሰድ አይቻልም አንቺ ባይሆን እዚህ ጋር ቁጭ በይ አሉኝ። እዛ ዲስካችሁ የምታመሙ ሰዎች መረጃ ይዛችሁ የመጣችሁ ተፈውሳችኋል ተብሎ ቃል ወጣልኝ። ሄደሽ ተመርመሪ በቃ ምንም ነገር የለም ከዛሬ ቀን ጀምሮ ነፃ ነሽ ታባልኩ። በቃ ግና ገና ከዚህ ስወጣ ቀጥ ብዬ ሄድኩኝ። በጣም ከባድ ነገር ነበረ። እኔ የታመምኩት ራሱ እንደዚህ ዘመድ ቤት ሰርግ ነበረና በሆነ ነገር ወንድሞች ሲጣሉ አገላግል አለ በምል ሰዓት ነው ያጎት ልጅ ከእንደዚህ ከፍ ካለ ደረጃ ነው ገፍትራ ወርውራኝ እንዳለ አከርካሪዬ ተሰብሮ ነበረ። እና በፍጹም በቃ እድናለሁ ብዬ አላስብም ነበረ። ጌታ በጣም መልካም አደረገልኝ። የጌታ ስም የተባረከ ይሁን። ጌታን አመሰግና። ኢየሱስ ጌታ አሁን ተንበርከሽ ተነሳሽ ምንም ነገር የለኝም። በቃ ስተኛ እንደፈለግኩኝ ነው። መኝታ ተለይቶልኝ ደረቅ ፍራሽ ላይ ነው የምተኛው። ሁለት ዓመት ሙሉ ብቻዬን ነው ምተኛ። እና በቃ ይሄ እግሬ አይዘረጋም፣ አይሰበሰብም። መቀመጥ አልችልም፣ መሄድ አልችልም፣ ምንም ነገር አልችልም። ስራ ሁሉ አቋርጬ ያለው ስንት ዓመት፣ በቃ ቢያንስ ለሶስት ዓመት ስራ አልሰራም። እና ይሄ ሸመቅቀኛል። በቃ በጣም በጣም ከባድ ነገር ነበረ። እግዚአብሔር ከዚህ ሁሉ ፈወሰኝ። የጌታ ስም የተባረከ ይሁን። ለጌታ ምን ይሰጠዋል? ክብር ለጌታ እኳን። ጌታ አረዳል ሌላ ደግሞ አንድ ምስክርነት አለኝ። የዛሬ ዓመት እንደዚቹ ልጅ አለኝና በአጋጣሚ ነጋዴ ነው እና ምንም ባላደረገው ነገር ዝም ብሎ ታሰረ። በንግድ ፍቃድ ምናምን አሳቦ አስረውት፣ ፍርድ ቤት የለ ምን የለ ሁለት ወር ሙሉ ታሰረ። ከዛ በኋላ በቃ እዚህ መጣለሁ፣ አለቅሳለሁ። ብዙ ነገር ነው የመጨረሻ ተስፋ ቆርጬ ምናምን እዚህ ጋር መጣሁ ትሸርቱን አምጥቼ ዝም ብዬ መሬት ላይ ጠራሪ ገሄድኩኝ። ከዛ በማግስቱ ሲሄድ እንካልበሰው ልበሰው ብዬ ሰጠው። ከሰዓት በኋላ ምንም ነገር ያለ ምንም ፍርድ ቤት ተፈታ። ክብር ለኢየሱስ ይሁን እና በዚህ አጋጣሚ ነቢይ፣ እግዚአብሔር ዘመንህ፣ ህይወትህ፣ ቤትህ፣ ትዳርህ ይባረክ። እግዚአብሔር የተመሰገነ ይሁን። ለጌታ ምን የሚሰጠው ነገር የለም። ለዘላለም ይባረክ፣ ጌታ ከፍ ይበል። እኔ ዛሬ የመሰክራለሁ ብዬ አላልኩም፣ ሳምንት ብዬ ነበረ። ግን እዛ ጋር ስሻገር መንፈስ ቅዱስ መጣና ልክ እንደ ነቢዩ ድምፅ አረገና ዛሬ ሳትመሰክሪ ዋ እንዳትሄጂ የሚል ድምፅ ጆሮዬ የመጣው። ከእዚያ በኋላ ሽኩኩ እያልኩኝ ለመሰክር መጣሁ። ተባረክ በብዙ በረከት በብዙ ጤንነት ኑሮ ይሁን። ስሜት ህግስት ከበደ ይባላል። የመጣሁት ከአዳማ ነው። እዚህ ቤት ብዙ ነገር ተደርጎልኝ ሰላሜን አግኝቻለሁ። ሰው ሆኜ ቆሜ እንደት የረዳኝ የእዚህ ቤት ጌታ ነው። እኔ በጣም ልለምናችሁ፣ ተነሱ እና እግዚአብሔርን አክብሩልኝ የተደረገልኝ ጸሎ ቤት ገብቼ ነበርና የእግዚአብሔር ሰው የቤት ቁልፍ ማሚ የቤት ቁልፍ ሲሰጥሻ አየሁ አለኝ አሜን ብዬ ተቀበልኩ እግዚአብሔር አይቶኛል እውነት በጣም ነው ያየኝ እኔ ዝናብ ሲመጣ ሶስት ባሊ ላይ ላይ ደቅኜ ነው የምተኛው አንድ ባለ ሀብት መጥቶ ሊሰራልኝ ቀበሌው ከለከለው ግን እግዚአብሔር ለካ የራሱ ያዘጋጀው ነገር ነበር። እግዚአብሔር በጊዜውና በሰዓቱ ይሰራል። አሁን ሰርቶ ቁልፉን ተረክቢያለሁ። ስድስት ክፍል ቤት ሰጥቶኛል። እግዚአብሔር መልካም ነው። ታምናችሁ ጠብቁት። እግዚአብሔር ይመጣል። እግዚአብሔር መልካም ነው፣ ለሁላችን ለማንም አያዳላም። እግዚአብሔር መልካም ነው። መልካም ነገር አድርጎልኛል። እግዚአብሔር ይመስገን። በጣም ተረከብሻው? እና ተረከብ፣ ገባሽ? ገብቻለሁ። እሰይ ተባረክልኝ። እንኳን ጌታ ቤተሰብ እንኳን ደህና መጣሽ። ስምሽን ኬት እንደ መጣሽ እና እግዚአብሔር ያደረገልሽን ንገሪኝ። የመጣሁት ካርሲ ነው። ያደረገልኝ እግዚአብሔር ድንቅ ነው። ልጄ ፓስፖርት ጀመራ ነበረ። ፓስፖርቱ በጣም በቃ እየዘገየ ተመርመራ ምርመራውን ከጨረሴ በኋላ በቃ ስትጠራ ይቀራል፣ ስትጠራ ይቀራል። ለሶስቴ እንደዛ ሆነብኝ። በአራተኛው ይዣት እዚህ መጣ እዚህ ይስማጣ ጽሆን ወይ የተረሳሽ አትባይ እኔ እንኳን በዛን ሰዓት እሷን ይዤ የምመላለስበት አይደለም። ምንም አይነት ብር የለኝም፣ እግዚአብሔር በሚያውቀው ሲቀጥል፣ ደግሞ ልጄ እየሞተች የምትነሳ ሰው ነች። በዚህ ውስጥ ሆኜ ነው ጌታን ታምኜ እየሄድኩ ያለሁት። እግዚአብሔር አላሳፈረኝም፣ እንደ ተናድረው አደረገ። እዚህ ቤት እየመጣው ሲሆን ወይ ተረሳሽ አትባይም እያለ የእግዚአብሔር ሰው ያውጅ ነበረ። እንደውም ያን ቀን የሚያገለግለው እሱ ነበረ እዚህ ፕሮግራም የመራ የነበረ ዝም ብላ ነው ምዞረው ይሉሻል፣ እግዚአብሔር ግን ባሉት ነገር ላይ ይመጣል እያለ ያውጅ ነበር። አሜንል ነበር ስማማ ነበረ። ከዛ በቃ ይሄንን አወጀ። ልዩቷ ደግሞ በእጁ ካልነካልኝ አይሆንም አለችኝ። እኔ ደግሞ ቃሉን አምኛለሁ። የመጣው ቃል የሚያሻግር ቃል ስለሆነ ኢየሱስ ጌታ ነው። ለታመኑት የማያሳፍር አምላክ ስሙ ይባረክ። ወንድሜንም አስቀይሜዋለሁ፣ ይቅር በለኝ እወድሃለሁ። እሷን መጥቼ እህቴ ወይ ልጄ እሺ አላለችኝም። እኔ ተመልሼ እንኳን መምጣበት አቅም የለኝም ብዬ፣ እሷም እግዚአብሔር ስጣት። የእግዚአብሔር ሰው ነካው ሄጄ በሁለተኛው ቀን ተጠራች። ኢየሱስ ጌታ የሚገርመው እስክታገቢ እስክትወልድ አስከባረቅሽ አልተውሽ የሚል ነበረ። እኔ አሜን ብዬ ወጣው። ልጄ ሄደች። እናት አባት ቤት የገባው ነው የሚመስለኝ መስክርልኝ አለችን። ሄዳ ኤርፖርት አንድ ቀን አላደረችም። መኪና ይዘው እናት አባት ጠበቋት። በቃ ምንድን ነው የሚያስፈልግሽ፣ ምንድን ነው እስከሚሉ ድረስ ማለት ነው። በቃ መልኳ ምኗ ነው የተቀየረው? እና በጣም ደስ ብሎኛል ይሄና። የጠላት ደሞ ምን አሰበ፣ በዛ ምድረበዳ ልጄ ሊገልብኝ የሆነ መናፈሻ እንሂድ ብለው ይዘዋት ሄደው የሱን ቃል እየሰማው ነበር አለች። የጻድቁን ቤት አይመታምና የሚል ዝማሬ እሱ እየዘመረ እሱን እየሰማው ነው። ከዛ ከመቅስፈት አለ ገብት እንትን በር ላይ ነው ቦምቡ ኬት እንደ መጣላቅ እዚህ ጋር አጠገቤን የፈነዳው ሶስት ሰው ሲገል ቀሚሴ አልተቃጠለም አለች ኢየሱስ ያድናል፣ ሂድና መስክሪ ብላ ብር ስትልክልኝ ብሩ አየር ላይ ቀጥ ቀጥ እያለ ወደ ወርክ አስራ አምስት ቀን አስቆጠረ። እኔ አልቀርም አንድ ቀን መሰክራለሁ ብዬ ጠበቅኩ። ዛሬ ተሳካልኝ መጣሁ፣ ብሩም ተለቀቀልኝ። የኖ ከአምላክ ብሩን አስለቅቅ እያልኩ ሳውጭ እግዚአብሔር ሰማ፣ ተለቀቀ። የእናንተ ነገር ይለቀቃል እያለ ሲያውች አሜን ብዬ ተቀበልኩ። ወዳው ተከፈተልኝ፣ መጥቼ መሰከርኩ። የው እግዚአብሔር ክብሩን ይውሰድ። አሁንም እኔ ትሚት መቶልኝ አይደለም፣ በታወጀው ቃል ነው ይሆነልኝ። ሲቀጥል አሁንም ሴል ነበረች። ቆንጅዬ ናቸው ልጆች፣ እግዚአብሔር ሰጠኝ። ስሙሩ ግፋ እውነት እግዚአብሔር ትልቅ ነው። ሞጎሳሞች ናቸው፣ እኔ ግን ቀጭን ነኝ። እነሱ ቆንጆ ናቸው። አንዱን ልጅ አምጥቼዋለሁ። ከዛ ሰርግ ቤት ቆይቼ ስመጣ ይሄ ጨሌ ፀጉር ውስጥ የሚገባ የለም ተንከባሎ አፍንጫ ውስጥ ገብቶ እዚ ደርሷለካ። ሆስፒታል ሶስ አይሆንም፣ ኦፕራሲዮን ትደረግ አሉኝ። ሁለት ቦታ የድኩኝ። አንቀበልም ቶሎ በይ በአምስት ደቂቃ ትሞት አለች አሉኝ። የእኔ ልጅ አትሞትም ቃል አላት አልኩና አድርጋት እግዚአብሔር ይችላል አልኩት እኔ አልነካም ፈርሜ አለኝ የኖ ካምላክ መላኮችን ያዝና ግባ የእኔ ልጅ ኦፕራሶንም አትደረግም አሁን ይውጣ ብዬ ጀምር አልኩት ሰውየው ምን ማለት ነው አለኝ ጀምረው አልኩት ጀምረው ስለው እጀምረዋለሁ አለኝና የሆነ ብረት ይሄንን ነው የሚያክለው አስገባበት እስከዚህ ደርሷል። ይሄ አይቻልም፣ ይቻላል አልኩት። ሲነካው ከደም ጋር ተጠቅልሎ ወጣ። ምንም ሳትሆን፣ ኢየሱስ ጌታ ነው። ድንቅናታ መሄጃው አምስት ሳንቲም የለኝም። ትምጣ ተባለ ሂጂ ብሎ ደግሞ መሄጃውንም ያዘጋጃል አልኩኝ። እኔ እንኳን ሰው አስር ብር አያበድረኝም፣ እንኳን አምሳ ሺህ ብር። ቀጥ ብዬ ገባው ቅደምና ግባ አልኩት እሱን ከዛ ምንድነው አለኝ። አምሳ ሺ ብር ላጣርጎ ሰጠኝ። ምንም እኮ የለኝም ብሩን። ከወር በኋላ ነው የመለስኩለት። ይሄን ያደረገልኝ የዚህ ቤት ጌታ ነው። አመስግኖልኝ ጌታ። አሁን ልጆቼ፣ ልጄ መጥቷል ብትባርክልኝ፣ ባርካ ለበል። ያን ቀን ፎቶ ሰጥቼ ነካው። ፎርኔ ዘጋው። ፎርኔ ዘጋው። ዩኒቨርሲቲ ነው ያለው። አብሮ ነበር የመጣው ቶሎ ድረስ ሲባል ልጁ ሄደ ገባ፣ ዩኒቨርሲቲ ገባ። ጌታ ትልቅ ነው። ቃሉ ይታወጃል፣ ይደርስለታል። አሜን። ስሜ ሶፋኔ ትባላለሁ። የመጣሁት ከዚሁ ከአዲስ አበባ ነው። ከእግዚአብሔር ያደረገልኝ በጸሎት ቤት ነበር ብዙ አመት ወደ ሰባት አመት ይሆናል። ፕሮሰስ ጀምሬ አይሳካም ጠላት እየተገዳደረ ነበር። የእግዚአብሔር ሰው ያስታውሰኝ ይሆን ይችላል። ሁለት ጊዜ ጸሎት ቤት ገብቻ ገብቻለ እና ምንድን ያለኝ የእግዚአብሔር ሰው ፓስፖርት ይዘሻል? ማለት የሚመታ ነገር አያለው አንቺን ሳያለኝ ፓስፖርት ይዣለው አልኩት። ከዛ በፊት ግን የእግዚአብሔር ሰው አንዴ ጀምሬ ፌል አርጎብኛል አልኩት። ከዛ ስለው እኔ ምን አገባኝ አለ ስለሱን ያይገባኝም አለ። ከዛ እኔም እንደመፈክር ይዤ አንዳንዴ ጠላት ሲዋጋ የእግዚአብሔር ሰው እንደዚህ ብሏል፣ እኔስ ምን አገባኝ ስላለፈው እያልኩ ከእግዚአብሔር ጋር አከራከር ነበር። ምን አገባኝ። ከዛ በኋላ ፓስፖርቱ ላይ ተመቷል። ብዙ ሰው እየመጣው ሸኝቻ አለሁ አልከኝ። ትዚ ሸኝቻ አለሁ ብዙ ሰው እየመጣው አልከኝ። አሜን አልኩኝና ሄድኩኝ ከዛ በኋላ እንደገና ተመልሼ ገባው ጸሎት ቤት። ከዛ ስገባ እኔ አንቺን ሳይሽ የምታመሰግን ሴት ነው ማየው፣ ከበሮ ይዛ የምታመሰግን ሴት ነው ማየው አልከኝ። እና ያንን ካልኮኝ በኋላ በሁለተኛ ወር ነው በሶስተኛ ወር ፕሮሰሱ መጣ ጀመርኩ ለሰባት ዓመት ነበር። ሰይጣን በጣም ነበር በዚህ ፕሮሰስ የሚዋጋ እኔ ላ ተስፋ ቆርጬ ትቼው ነበር። እና በተውኩት ነገር ላይ ነው እግዚአብሔር የመጣው። እና ያን አርጌ መጥቶ ሁሉ ነገር ሆኖ ቪዛ ተሰጥቶኝ አሁን እግዚአብሔር ረድቶኝ እሁድ ዕለት እበራለሁ። እግዚአብሔር እናመስግነውልኝ። ሃሌሉያ። እውነት እኔ ቅባት እየተከታተለ ይርዳል። በምትሄጂበት ሀገር ሁሉ ይሄ ግሎሪ ደመና ይከተልሽ።